ጤና ይስጥልኝ ዶክተር ተስፋዬ ደሜ እባላለሁ የማሪ ስቶፕስ ሪፕሮዳክቲቭ ቾይዝስ የአራዳ የእናቶችና ህጻናት ማእከል የህጻናት ስፔሻሊስት ሀኪም ነኝ ዛሬ የጨቅላ ህጻናት የመጀመሪያ ሁለት ሳምንት ላይ ሊያጋጥሟቸው ስለሚችሉ የአደጋ ምልክቶች እንነጋገራለን ስለዚህ የጨቅላ ህጻናት የምንለው ማን ነው የሚለውን በመነጋገር እንጀምራለን። ጨቅላ ህጻናት ማለት አንድ ህጻን ከተወለደ ከመጀመሪያው ቀን ጀምሮ ላሉት 28 ቀናት ወይ ደግሞ እስከ አንድ ወር ድረስ ያለውን ጊዜ የጨቅና ህጻናት ጊዜ ነው የምንለው ና የጨቅላ ህጻናት ጊዜ በጣም ትኩረት የሳበው ለምንድ ነው? አንደኛ ከእናቶች ከህጻናት ሞት አንጻር ከፍተኛ የሆነ የህጻናት የሞት መጠን የሚመዘገበው ከአምስት ዓመት በታች ነው። ከዛ ደግሞ የሆነው በጣም ከፍተኛው መጠን ከአንድ ወር በታች ባሉ ህጻናት ላይ ነው የሚከሰተው። ስለዚህ የመጀመሪያው አንድ ወር በጣም አስፈላጊ የሆነ የእድገት ና ክትትል የሚያስፈልግበት ወቅት ነው። ስለዚህ አንዳንድ የመጀመሪያ ሁለት ሳምንት ላይ ሊከሰቱ የሚችሉ ከህጻናት ጋር የተያዙ ጨቅላ ህጻናት ጋር የተያዙ ነገሮችን ስናይ በብዛት ብዙ እናቶችንም ኮንሰርን የሚያደርግ ለጤና ባለሙያዎችም እንደዚህ ትኩረት የሚሰበው ነገር ምንድነው ነው የህጻናት ቢጫ መሆን ቢጫ ህጻኖች ቢጫ መሆን ስለዚህ ህጻኑ ቢጫ መሆኑን ለማየት አንደኛ ነገር ምን ያስፈልጋል ህጻኑ እንደተወለደ መጀመሪያ የተወለደበት ማዕከል ላይ ከመውጣቱ በፊት በደንብ መታየት ይኖርበታል ከወጣም በኋላ ደግሞ እናቶች ምንድነው በተለምዶ እንዲህ ጨለማ ክፍል፣ ብርሃን ለአይኑ ይጎዳዋል ህጻኑ የተለያዩ አስተሳሰቦች ምክንያት ጨለማ ነገር ማድረግ ባህል። እሱ መኖር የለበትም፣ ብርሃን መኖር አለበት። ብርሃን በሚኖር ሰዓት አይኑን፣ ቆዳውን፣ ሰውነት ሙሉ ከፍቶ በየቀኑ ማየት ያስፈልጋል። ቢጫውን አይኑ ላይ ሊሆን ይችላል ምናየው፣ ቆዳው ላይ ሊሆን ይችላል ምናየው። ስለዚህ እነዚህ ነገር በተለያየ መንገድ እንከፍለዋለን። አሁን ቢጫ በሚሆኑ ሰዓት በብዛት በጣም አሳሳቢ የሚሆነው የመጀመሪያው ሰባ ሁለት ሰዓት ቢጫ በሚሆኑ ሰዓት ቢጫ የሚሆንበት ምክንያትም ስለሚለያይ ማለት ነው። ከዛ እስከ ሰባት ቀን አለ እስከ ሁለት ሳምንትም እንደዚህ ቢጫ እዛም በኋላ መሆን ሊሆን ይችላል ና በብዛት ግን ትኩረት በጣም መስጠት ያለብን የመጀመሪያው ሰባሁለት ሰዓት ነው። ለምንድን ነው የመጀመሪያው ሰባሁለት ሰዓት ትኩረት የምንሰጠው? የመጀመሪያው ሰባሁለት ሰዓት ላይ የሚመጣ ቢጫ በብዛት ፓቶሊክ ጃውንድ ስንለዋለን በህክምናው ወይ ደግሞ ከህመም ጋር የተያያዘ ቢጫ የመሆን እንደማለት ነው። ምንድ ነው አንደኛው፣ ምን ሲሄ ለምሳሌ የእናትና የልጅ የደም አይነት አለመመሳሰል ሊሆን ይችላል። ይህን ስንል ምንድ ነው ሁሉም የደም አይነት አለመመሳሰል ቢጫ ያደርጋል ማለት አይደለም። ሁሉም አደለም፣ ግን ለምሳሌ እናትየው የደም አይነት ኦፖዚቲቭ ከሆነ ከዛ ደግሞ የልጁ አይነት ኤ ፕላስ ፖዘቲቭ ወይ ደግሞ ቢ ፖዘቲቭ ኤ ፖዘቲቭ የሚሆን ሰዓት፣ ሁሉም ህጻናት ላይ አይደለም፣ የተወሰኑት ላይ የእናትየው ደም የልጁን ደም የማጥቃት ነገር ስለሚኖረው ይህምን ያስከስታል። የቀይ የደም ሴሎቹን መሰባበር ወይም ሞላይስስ ምንሉ ያመጣል። እሱ ደግሞ ልጆቹ ሰውነታቸው ቢጫ እንዲሆን ያደርጋል። ሌላው ደግሞ ሾተ ላይ የሚባለው በተለምዶ በአሁኑ ሰዓት እናቶች በደንብ የህክምና ክትትል ስላላቸው የዚህ ነገር በጣም እየቀነሰ ምንድ ነው እናትየው የብለድ ታይፖ ከሌላ አር ኤች ምንለው ሬሲስ ፋክተር አለ። እሱ ወይ ፖዘቲቭ ወይ ኔጌቲቭ ሊሆን ይችላል። ስለዚህ የእናትየው ኔጌቲቭ ከሆነ የሬስስ ፋክተር ምንለው፣ የልጁ ደግሞ ፖዘቲቭ ከሆነ ምንድ ነው የቅድም ባወራ ነው አይነት ተመሳሳይ የእናትየው ደም የልጁን እንደሚያጠቃ አንቲቦዲ ይፈጥራል። ይህ ደግሞ የደም ማነስ እና ቢጫ መሆን ልጁ ላይ ሊያመጣ ይችላል። የኛው ነገር ግን በብዛት በአሁኑ ሰዓት እናቶች እርግዝና ክትትል ካላቸው ብዙዎቹ ደግሞ አላቸው በእርግዝና ክትትል ወቅት አርኤች ነጌቲቭ መሆኗ ከታወቀ የሚሰሩ የደም ምርመራዎች ስላሉ እናትየውም በእርግዝና ወቅት የምትወስደው አንቲ ዲ የተባለ መድኃኒት አለ ከወለደሽ በኋላም የልጁ እንደማየት የምንሰጠው አይተን የምንሰጠው መድኃኒት ስላለ ከድሮ ኢንሲደንቱ በጣም የቀነሰ ነው ስለዚህ ሁለተኛው ፋክተር አሁን ያልኳችሁ የደማ ሁለተኛው አይነት የደም አለመመሳሰል ቢጫ ሊያመጣ ይችላል። የመጀመሪያ ሰብ አሁል ሰዓት ላይ ሌላ ምንድን ነው፣ አንዳንዴ ልጆች ሲወለዱ እስፔሻሊ በመሳሪያ እንዲአግዘው ከሆነ ጭንቅላታቸው አካባቢ እንዲደም መያዝ እንደዚህ ነገር ሊኖር ይችላል። ያ ነገር ምን ያመጣል? ደሞ የያዘ ማለት ቅድም ባለው መሰረት የቀይ ደም ሴሎ መሰባበር ይኖራል። የቀይ ደም ሴል ሲሰባበር ደግሞ ቢሎሮብ የሚባል ፒግመንት ያወጣል። እሱ ደግሞ ልጆችን ቢጫ የማድረግ ነገር ያመጣል። ስለዚህ እነዚህ ነገሮች አንደኛ ልጁን ቢጫ ማድረግ ምልክት ሊያሳዩ ይችላሉ፣ የደም ማነስ ሊያመጡ ይችላሉ። ቶሎ ደግሞ ታይቶ ሕክምና ካልተወሰደ ቢጫ ቢሊሩቢኑ ወደ ጭንቅላት በሚሄድ ሰዓት ላይ ልጁ ጡት መጧት አለመቻል፣ መነጫ ነጭ ሊያመጣ ይችላሉ፣ የሰውነት ማንቀጥቀጥ ሊያመጣ ይችላል። እና እነዚህ ነገሮች ልጁን ቋሚ የሆነ የአእምሮ እድገት ውስንነት ሊያመጡ ስለሚችሉ ቀድሞ ማየት ያስፈልጋል ማለት ነው። ስለዚህ መጀመሪያው ሰባ ሁለት ሰዓት ያልናቸው እነዚህ ነገሮች ካየን ቶሎ ብለን ወደ ሕክምና ተቋም ሕክምና ለማግኘት መሄድ ያስፈልጋል። ሌላኛው ደግሞ ከአራት ቀን በኋላ እስከ ሰባት ቀን የሚመጡ ቢጫዎች አሉ። እነሱ በብዛት በደንብ ልጆቹ ካለመጥባታቸው የተነሳ የሰውነት ፈሳሽ ውጥረት ዲሃይድሬሽን የምንለው እነሱ ነገሮች ቢጫ ማምጣት ሊያስከትሉ ይችላሉ። ስለዚህ ልጆችን በደንብ ማጥባት ያስፈልጋል። ሌላው በተወሰነ በትንሽ ደረጃ የእናት ጡት ወተት ላይ ያሉ ቤታ ግንኩን እዚህ ይባላል በህክምናው ኢንዛይሞች አሉ። እነሱ ደግሞ ህጻኑን ቺ ቢሊሩቢኑ በወደጉበት እንዳይሄድ በካካ እንዳይወጣ እንደዛ ነገር ማምጣት ስለሚኖር ቢጫ ሊያደርግ ይችላል። ስለዚህ እነዚህ ቅድም እንዳልናቸው የመጀመሪያው ሰባ ሁለት ሰዓት ላይ እንደሚከሰተው አይነት ቢጫ ከባድ ጉዳት ለህፃኑ ላይ ሊያመጡ ይችላሉ። ግን ቢሆንም የህክምና ተቋም ሄዶ አይቶ የትኛው ነው ምክንያቱ የሚለው መለየት ስለሚያስፈልግ ህክምና ተቋም ጋር መሄድ ያስፈልጋል ማለት ነው። ስለዚህ ሌሎችም ቢጫ የሚያደርጉ ምክንያቶች አሉ። ግን ያው ህክምና ተቋም ሄዶ እነሱን ነገሮች ምንድን ነው የሚለው ማየት ያስፈልጋል። ሌላም የመጀመሪያው ሁለት ሳምንት ላይ ልናየ የምንችለው ህጻናቱ ላይ ምልክቶች ምንድነው? አንደኛው የሰውነት ማንቀጥቀጥ ሊሆን ይችላል። የሰውነት ማንቀጥቀጥ ምንል እጃቸውን ሊሆን ይችላል እግራቸውን ሊሆን ይችላል የማንቀጥቀጥ ነገር እነሱ ነገሮች ኖሩ ይችላሉ። እሱ በምን ሊመጣል ካልን አንደኛ የስኳር መጠናቸው ብዛት ሲያንስ ሊሆን ይችላል፣ በደንብ ካልጠቡ ወይ ደግሞ ከሰውነት ያካሉ ህመሞች አንጻር እነዛ ነገር ካለ እሱን ሁሉ ቼክ ማድረግ ህክምና፣ ሌሎች የጭንቅላት ኢንፌክሽን ምልክቶች ሊሆኑ ይችላሉ። ሌሎች ደግሞ የኤሌክትሮላይት ምንላቸው የነ ካልሲየም አይነት እጥረት ሊሆን ስለሚችል እንደዛ ምልክት ስናይ ቶሎ ብለን የህክምና ተቋም ላይ ሄደን ምርመራ ማድረግ መንስኤው ምንድ ነው የሚለውን ቼክ ማድረግ ያስፈልጋል ማለት ነው። ሌላኛው ትኩሳት ሊያመጡ ይችላሉ። ህጻናት ምንድ ነው የጨቅላ ህጻናት ላይ የመጀመሪያ ሁለተኛው ቀን ትኩሳት ከመጣ መብዛት አብረን ደግሞ ምናያቸው ከወዞች አሉ። ምክንያቱም ሊሆን ይችላል የሚለውን ስናይ አንደኛ በደንብ ጡት አለመጥባት እራሱ ትኩሳት ሊያመጣ ይችላል። ልጆቹ መጀመሪያው ጡት እናትየው በደንብ ማየት አለባት፣ እንዴት ጡት ማጥባት እንዳለባት ከሆስፒታል ከመውጣቷ ፊት ያልገባት ነገር ካለ በደንብ ጠይቃ ማየት አለባት። ልጆቹ በቂ የሆነ ወተት እያገኙ ጡት ካልሆነ ፈሳሽ እጥረት ሊመጣ ስለሚችል እሱ ምን ያመጣል? ይሄ ዲሀይድሬሽን የምንለው ፈሳሽ እጥረት ስለሚመጣ እሱ ትኩሳት ሊያመጣ ይችላል። ሌላ ትኩሳት ደግሞ ሊያመጡ የሚችሉት ኢንፌክሽን የምንላቸው ጭንቅላት ኢንፌክሽን ሊሆን ይችላል። ከሌላ አካል ላይ ያለ ኢንፌክሽን ምልክት ሊሆን ስለሚችል ትኩሳት ካለ ቅርቢያ ወዳለው ሕክምና ተቋም ወስዶ ማሳየት ያስፈልጋል ማለት ነው። ሌላኛው ጡት መጥባት አለመቻል፣ ጡቱን እናስይዘዋለን ሕጻኑ ግን አይጠባም። እናስይዘዋለን፣ አይጠባም። ስለዚህ ይሄኛውም የቅድም ያልኳቸው ኢንፌክሽን ምልክት ሊሆን ስለሚችል ማሳየት ያስፈልጋል። ሌላኛው ደግሞ ድክምክም ማለት በቃ ልጁ እንቅስቃሴ ማቆሙ፣ ልጁ የሚያወራጭ እጅሩ የሚያወራጭ ከሆነ እሱን አቆሙ፣ በቃ እንቅስቃሴ ማቆም፣ እንደዚህ ነገሮች ሊያጋጥሙ ይችላሉ። ና እንደዚህ ሲያጋጥሙ ምንድ ነው ይህም ወዲያ ወደ ህክምና ተቋም የሚያስኬድ ነገር ነው ማለት ነው። ሌሎች እንደዚህ ተመሳሳይ ነገሮች አሉ። ለምሳሌ እትብቱን ስናየው ትብቱ ምንም መቀባት የለበት ኖርማሌ፣ ደረቅ መሆን አለበት፣ ንጹህ መሆን አለበት እስከሚለቅ ድረስና ግን የትብቱ አካባቢ መቅላት ቆዳው ላይ መቅላት ካለ ወይ ደግሞ ቆዳው አካባቢ መቅላትና ማበጥ አብሮ ካለ ወይ ደግሞ ሽታ ያለው ፈሳሽ ነገር እንደሚመጣ ከሆነ እሱም ቶሎ ሕክምና እርዳታ ያስፈልገዋል። ምክንያቱም የትብቱ አካባቢ ያለ ኢንፌክሽን ፈጥሮ ሊሆን ስለሚችል እንደዚህ ነገር ቶሎ ብሎ የህክምና እርዳታ ማየት ማድረግ ያስፈልጋል ማለት ነው። ስለዚህ ከዋና ዋናዎቹ ከምንላቸው የጨቅላ ህጻናት መጀመሪያ ሁለት ሳምንት ላይ ይከሰቱና ትኩረታችሁን አድርጋችሁ ማየት ያለባችሁ የምንላቸው ነገሮች እነዚህ ናቸው። ሌሎችም ተጨማሪ ሊኖሩ ይችላሉ። ስለዚህ ስለ እነዚህ ጉዳዮችና ሌሎች ህጻናትን የተመለከተ የህክምና እርዳታ ወይ ደግሞ ማማከር በምፈልጉ ሰዓት በሜሪ ስቶፕስ ኢንተርናሽናል ኢትዮጵያ በሚገኙ የህክምና ማዕከላት ተገምታችሁ መታየት ትችላላችሁ። አመሰግናለሁ።